ሰላም ለእናንተ ይሁን የተወደዳችሁ ተመልካቾች፣ እንደምናላችሁ። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናምባቸው አብሬያችሁ ቆያለሁ። በቅድሚያም ከ515 ሚሊየን ብር በላይ ወጪ እየተገነባ ያለውን የንጹህ መጠጥ ውሃ ፕሮጀክት ለማጠናቀቅ እየሰራ መሆኑን የኮምቦልቻ ከተማ አስተዳደር አስታወቀ። ፕሮጀክቱ አሁን ያለውን የንጹህ መጠጥ ውሃ ፍላጎት ብቻ ሳይሆን የወደፊቱን የከተማዋን እድገት ታሳቢ ያደረገ ስለመሆኑም ተመላክቷል። ባላለምዬ በአማራ ክልል የኢንዱስትሪ ከተሞች ከሚባሉት መካከል ኮምቦልቻ ከተማ ተጠቃሽ ናት። ከተማዋ የኢንዱስትሪ ቀጠና ከመሆኗን ባሻገር የሎጂስቲክና ለኑሮ ምቹና ተስማሚ ከተማ ስለመሆኗ በርካቶች ይስማማሉ። በዚህ መልካም አጋጣሚ በከተማዋ የሚኖረው የህዝብ ቁጥር በፍጥነት እያደገ በመምጣቱ አንዳንድ መሰረተ ልማቶችና አገልግሎት ሰጪ ተቋማት ከማህበረሰቡ ፍላጎትና አቅርቦት ጋር እየተመጣጠኑ አይደሉም። በተለይም የንጹህ መጠጥ ውሃ አቅርቦቱ አሁን ካለው የህዝብ ቁጥር ጋር ሲነጻጸር 47 በመቶ ብቻ ነው ተደራሽ ያደረገው። የውሃ አቅርቦቱ በጣም አጥጋቢ አይደለም። አሁን አዲስ የሚሰራ ፕሮጀክት አለ። ያ ተጠናክሮ ቀጥሎ የውሃ ችግራችንን ይቀርፋል ብለን እናምናለን። ውሃ ከሳምንት ሁለት ቀን በዛ ከተባለ ሶስት ቀን ነው የምትመጣው። በምትመጣበት ሰዓት ደግሞ ረጅም ሰዓት አትቆይም። ልክ የምንፈልገውን ያክል ቀርተን እንሳን ጨርስ ትሄዳለች። ሌሊት ሁሉ እየተነሳን ነው የምናገኘው። እንደሚቀረፍልን ተስፋ አለን። የተጀመረ ፕሮጀክት አለ፣ ግን እንዲፋጠንልን ነው የምንፈልገው። ውሃ ህይወት ነው፣ በጣም አስፈላጊ ነው ውሃ። ስለዚህ በቃ ልብስ ማጠብ አለ፣ ብታ ብዙ ነገር አለ እና ውሃ በጣም ወሳኝ ስለሆነ የውሃውን ነገር እንትን ብሎ ተቀዳሚነት አድርጎ እንዲሰራልን እንፈልጋለን። ይህን ችግር ለመፍታት በውሃና ኤነርጂ ሚኒስቴር ስር በሚገኘው የፌዴራል ውሃ ልማት ፈንድ ጽህፈት ቤት በተገኘ የ515 ሚሊዮን ብር የረጅም ጊዜ ብድር የንጹህ መጠጥ ውሃ ፕሮጀክት እየተገነባ ነው። በከተማዋ ያለው የንጹህ መጠጥ ውሃ ችግር አሳሳቢ መሆኑን የገለጹት የኮምቦልቻ ከተማ መጠጥ ውሃ አገልግሎት ስራ አስኪያጅ አቶ ሰይድ ሁሴን እየተገነባ ያለው ፕሮጀክት ከጥናቱ የተሻለ የማህበረሰቡን ችግር የሚፈታ መሆኑን አስረድተዋል። በነዚህ አምስቱ ጉድጓዶች ጥናት የነበረው መቶ 50 ሊትር እናገኛለን ነበር መቶ ሀምሳ ሊትር ፐር ሰከንድ እናገኛለን ነበር። ነገር ግን አሁን ከአምስቱ ጉድጓዶች ቁፋሮቻቸው ተጠናቋል። የሶስቱን ጉድጓድ የውሃ መጠን ፍተሻ ሰርተናል። በዚህ መሰረት ከሶስቱ ጉድጓድ መቶ ስልሳ ዘጠኝ ሊትር ፐር ሰከንድ አግኝተናል። ከሶስቱ ብቻ ከአምስቱም ይገኛል ከተባለው በሶስቱ ብቻ አግኝተናል። ስለ አምስቱ ደግሞ ከሁለት መቶ ሃያ ሊትር ፐር ሰከንድ በላይ እናገኛለን ብለን እንጠብቃለን። ያ ማለት አሁን እየሰጠን ያለነው ማክሲመም መቶ ዘጠና ሰባት ነው ሊትር ፐር ሰከንድ ነው። በቀን ውስጥ ወደ 13000 ሜትር ኩብ ማለት ነው። ይሄን የዚህን ደብል በምናደርግበት ሰዓት የህብረተሰባችን የሽፋን መጠን ከ47 ፕሮጀክቱ የሚጠናቀቅበት ሰዓት 100% የውሃ ሽፋን ይኖረናል ብለን እንጠብቃለን። በሰሜኑ ጦርነት ጉዳትና መጓተት የገጠመው ይህ የንጹህ መጠጥ ውሃ ፕሮጀክት አሁን ላይ ከተማ አስተዳደሩን ጨምሮ ባለድርሻ አካላት በፍጥነት ለመጨረስ ጥረት እየተደረገ መሆኑ ተገልጿል። የከተማ አስተዳደሩ ከተማና መሰረተ ልማት ስራ አስኪያጅ አቶ ሲሳይ አየለ ፕሮጀክቱ የከተማዋን አሁናዊ ፍላጎት ብቻ ሳይሆን የቀጣይ እድገቷን ታሳቢ ያደረገ ነው ብለዋል። ኤሌክትሮሜካኒካል ፓርት አካባቢ ያሉ ስራዎች ናቸው የሚቀሩት። 89 ፐርሰንት አካባቢ ገደማ ደርሷል። አጠቃላይ ስራው አሁን ስድስት ጉድጓዶችም ሙሉ በሙሉ ያጠናቀቅንበትና ከመቶ ሁለት ኪሎ ሜትሩ ወደ ዘጠና አምስት ኪሎ ሜትሩ የውስጥ ለውስጥ ዝርጋታ ወደ ላይን ዝርጋታም ጭምር ወደ ፕሬዠር ላይን የሚሄዱ ላይን ዝርጋታዎች ጭምር የተጠናቀቁበት ሂደት ነው ያለው። በጥቅሉ ባጠረ ጊዜ ውስጥ በዚህ ሁለት ወር ውስጥ አጠናቀን ለውሃ አገልግሎት ርክክብ አድርገን። ለህዝቡ አሁን ያለውን ችግር ብቻ ሳይሆን የቀጣውንም ታሳቢ ያደረገ ስራ ሰርተን ርክክብ እናደርጋለን ብለን እናስባለን። በደቡብ ወሎ ዞን ቃሉ ወረዳ በግብርና ዘርፍ የስራ እድል የተፈጠረላቸው ወጣቶች ውጤታማ መሆናቸውን ገለጹ። ወጣቶቹ በህገ ወጥ መንገድ ከመሰደድ በየአካባቢያቸው ያሉ ጸጋዎችን በማልማት መለወጥ እንደሚቻልም መክረዋል። ተጨማሪውን አብረን እንከታተል። በቃሉ ወረዳ በተለያዩ ቀበሌዎች በግብርናው ዘርፍ ተደራጅተው በተለይም በሰብል ልማትና በመስኖ ስራ የተሰማሩ ወጣቶች እስከዛሬ ያባከኑት ጊዜ ይቆጫቸዋል። ወጣቶቹ እያከናወኑት ባለው ስራም ውጤት እያስመዘገቡ መሆኑን ነው የሚገልጹት። ባሳለፍናቸው በቆሎ እንደዚሁ አደራጅቶን ወደ 85 ሺህ ሽጠናል። በቆሎ እሸት ብቻ ማለት ነው። ያን ሽጠን ቅጠሎችንም እንደዚሁ የሚያበላም የሚሸጥም እዚሁ እንትን ብሎ ያለውን ነገር ውጤት አላ እኛ እነዚህ በርበሬ እና በዚህ በሁለት ሄክታር መሬት ላይ በቀሉ ይሄንን በቀሉ ያው አስይዘናል። ቀጣይ ጥሩ ምርት እንጠብቃለን። ለምሳሌ ተበርበሬያችን ላይ ወደ ሰማኒያ ኩንታል ያው እናቀላለን የሚል ነው። ዘንድሮ ላይ ያለውን የዋጋ ግሽበት በመያዝ በርበሬ ቀይ እንጠቀማለን በሚል ነው የተነጋገር ነው። ይህንን ተጠቅመን ገቢ ያስገኝናል የሚል ተስፋ አለን። ኮራ ገዳ ባለፈው ከ400 ሺህ እስከ አምስት መቶ ሺህ ማለት ነው እና አሁን ላይ ደግሞ ያው እየበለጠ እናስገባለን ብለን ነው ንትን እያልን ያለ ነው እየሰራም ማለት ነው። አሁን ላይ በአካባቢያቸው በስራ ላይ ያሉት እነዚሁ ወጣቶች ከዚህ ቀደም በተለያየ ጊዜ የስደት ህይወትን ቀምሰዋል። ከስደቱም ከስቃይ ውጭ ትርፋ ለማግኘታቸውን በመግለጽ በአካባቢ ሰርቶ መለወጥ እንደሚቻል ለሌሎችም ሀሳባቸውን አካፍለዋል። እኔ በባህር ነው የተጓዝኩት። በባህር ስጓዝ ግን እህቶቼን በእጅ እየቀበርኩ የሄድኩበት ሰዓት አለኝ። እዛ ላይ ትርፍ ሳይሆን ኪሳራ በጣም አብዝቼ ነው የመጣሁት፣ በገንዘብም በጊዜም በጉልበቴም ማለት ነው እና ትርፍም ያለው ሀገራችን ላይ ነው። እና ክብርም ጭምርት ማለት ነው። እና የሰው ሀገር ምንም አይመከርም በእኔ በኩል ማለት ነው። አሁን ግን ከአንዱ ደላላ ሲወጣ አንዱ ደላላ እያለ ህዝብ እየተሸጠና እየተበዘበዘ እየረገፈ ያለ ወጣት ስለሆነ ሁሉም ተጠናክሮ ተደጋግፎ ለአገሩ ያለውን ነገር ቁም ነገር ያበቃላሉ። በሀገራችን ላይ ወደ ልማት ገብተን መለወጥ እንዳለብና እንደምንለወጥ አሳይተን ቀጣይም ወጣቱ ከኛ ተምሮ እዚሁ አካባቢው ላይ እንደሚያለማ ተደራጅቶ በቀበሌ ጠጋ የወርዳው ኢንተርፕራይዝ ተጨምሮበት ያሉትን በነገሮች በመነጋገር እዙው ጋር ተደራጅቶ ከስደት ይልቅስ እዙ ወደ ልማት እንዲገባ አሳቢያለን። በመስኖ ስራው የሽንኩርት የቃሪያና መሰል ልማቶች እየተተገበረ ይገኛል። በሰብል ልማቱም በማሽላ በቆሎና መሰል ሰብሎች ወጣቶቹ ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ እየሰሩ ይገኛሉ። በወረዳው በ2018 በጀት ዓመት ከተለየው የወጣት ስራ እድል መፍጠሪያ መሬት ውስጥ በ18 ሄክታር መሬት ላይ ወጣቶች ሕይወታቸውን በሚያሻሽሉባቸው ስራዎች ላይ መሰማራታቸውን የቃል ወረዳ ስራና ክህሎት ጽህፈት ቤት ኃላፊ ሬድዋን መሐመድ ተናግረዋል። ተናግረዋል። እነዚህ ስራ ድል ፈጥር በዚህ በጀት አመት በሩብ አመቱ ሁለት ሄክታር መሬት ለይተናል። ወጣ ስራ ፈጠራ ፈጥራ በወረዳው ከሁለቱ ኦልሞስት ወደ 18 ሄክታር መሬትን ለወጣ ስራ ድል ፈጥራ አስተላልፈናል። እኔ ያስተላለፍ ናቸው የስራ ድል ፈጥራ ጸጋዎች በተጨባጭ መስኖ የሚገባባቸው የለሙ አንዳንዱም ደግሞ የወረዳው የስራ እድል ፈጠራ ምክር ቤት ጭምር ወስኖባቸው ወጣቱ መጠቀም መቻል አለበት በሚል ወጣት ስራ እድል ፈጠራ ተጠቃሚ ያደርግ ነው። ይህም በማድረጋችን ወጣታችን የፍትሀዊ ኢኮኖሚ ተጠቃሚ ማድረግ ችለናል። በቃል ወረዳ በወረዳው በሩብ ዓመቱ ከተደራጁት ኢንተርፕራይዞች መካከል አብዛኞቹ በግብርናው ዘርፍ የስራ እድል የተለየላቸው ናቸው። በሰብል ልማት የተሰማሩት ኢንተርፕራይዞችም በተፈጠረላቸው የስራ እድልና በተመቻቸላቸው ግብአት ተጠቃሚ መሆናቸው ነው ኃላፊው የሚያስረዱት። ከውጤታማነት አንጻር ስንገመግመው በቀላሎች ጉልበታቸውን ተጠቅመው ጊዜያቸውን ሰጥተው ከሰሩ በሰጠናቸው መሬት ብቻ አይደለም፣ በሰጠናቸው ግብአት ግብአት ውሃ መሳቢያ ፓምፕ የምርጥ ዘር ጭምር በሰጠናቸው ተጠቅመው እነሱ ኢኮኖሚያዊ ተጠቃሚ የሆኑ ያለበት ሁኔታ ነው ያለው። ይሄ ለሌሎች ወጣቶች ተሞክሮም ሆነ ከነዚህ ወጣቶች ሌላው ወጣት ተምሮ በአካባቢው ራሱን ማስተዳደር ብቻ አይደለም ለሌላውም የሚተርፍበት እድል እንዳለ አመላካች ነው። ያልተገባ ዋጋ በሚጨምሩና የኑሮ ውድነትን በሚያባብሱ ነጋዴዎች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል የወልዲያ ከተማ ንግድና ገበያ ልማት መምሪያ አስታወቀ። መምሪያው የግብርናና ኢንዱስትሪ ምርቶችን በማቅረብ ገበያን ለማረጋጋት እየሰራ መሆኑን ገልጿል። ካሳው ኃይለሚካኤል ተጨማሪ ዘገባ አለው። የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ነው የኑሮ ውድነትን ለማረጋጋት ትኩረት ሰጥቶ እየሰራ መሆኑን አስታውቋል። በተለይም የመንግስት ሰራተኛውን የደሞዝ ጭማሪ ምክንያት በማድረግ አላግባብ ዋጋ የጨመሩ ነጋዴዎች ላይ እርምጃ እየተወሰደ መሆኑን መምሪያው አስታውቋል። በእህል ንግድ የተሰማሩት ሞገስ ወግደረስ እና የመርሆ ሸማች ህብረት ስራ ማህበር ሰብሳቢ ሞላ እያሌው በከተማ አስተዳደሩ የንግድ ማዕከል ታቅፈው በተመጣጣኝ ዋጋ ምርት እያቀረቡ መሆኑን አስረድተዋል። ይሄን አቀርባ ለግብር ይው ገበያ ለማረጋጋት የመንግስት ሰራተኛው ሶስት ወር እየሰጠነው እያ በማዕከሉ መገንባቱ ትልቅ ነገር ወለያ ማለት ነው። ሁለታ ወስድናል፣ ግን ሁሉ ነገር እያቀረብን ያለነው በተለይ ከከተማ አስተዳደር ንግድና ገበያ ልማት መምሪያው ጋር በጋራ በመሆን አንደኛ ለመንግስት ማህበሩ የመንግስት ሰራተኛ ከመሆኑ ጋር ተያይዞ በሶስት ወርና በአራት ወር ተከፍሎ የሚጠናቀቅ የጤፍ ዱቤ አገልግሎት እንሰጣለን ማለት ነው። ስለዚህ አሁን በሩብ ዓመቱ እንኳ ሁለት ጊዜ ሰተነን ማለት ከዛ ውጭ እንደገና ደግሞ የምንተምንበት የዋጋ ተመን ደግሞ ካለው የገበያ ሁኔታ በ15 ቅናሽ አድርገን ነው እዚህ ተመን የምንጥለው ማለት ነው። የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አዲስ ሆን ደግሞ ገበያን በዘላቂነት ለማረጋጋት እየተሰራ መሆኑን ነግረውናል። ትኩረታችን ምርትን በብዛት በጥራት በማቅረብ በኩል ተጽዕኖ ያላቸውን የግብይተዋንያን ታሳቢ በማድረግ ምቹ ሁኔታንም ጭምር በመፍጠር ወደ ንግድ መረቡ ማስገባት እና የንግድ መሰረቱን ማስፋት ላይ ትልቅ ግብ አድርገን እየተንቀሳቀስን ነው። በዘላቂነት የኖረ ውድነት ለመፍታት ማለት የመንግስት ሰራተኛውን ደሞዝ ጭማሪ ምክንያት በማድረግ ያለአግባብ ዋጋ የጨመሩ ነጋዴዎች ላይ እርምጃ መወሰዱን ኃላፊው አስረድተዋል። መንግስት የመንግስት ሰራተኛውን ጥያቄና የመልከ ማሰት ዲክሴቦች ለመፍታት በቁርጠኝነት መፍትሄ ሰጥቷል። ይሄ ጉዳይ ያልገባቸው ስግብግብ ነጋዴዎች የመንግስት ሰራተኛው ለቅንጦት እንደተጨመረለት አድርጎ በኢንዱስትሪ ምርትም በሰብል ምርትም እሱ ብቻም አይደለም፣ በኪራይ ጭምር ያለአግባብ የዋጋ ጭማሪ እያደረጉ እየሰማን ነው፣ እያየን ነው። ወደ ሰላሳ ሁለት ነጋዴዎች እርምጃ ወስደን አስተዳደር እርምጃ ወስደን ማስጠንቀቂያ ሰተናን። ከዚህ ባለፈ አዋጅ በሚፈቅደው መሰረት ህግና ስርዓትን ማስከበር እንደምችል መታሰብ አለበት። ሁለተኛው ግባር ግን አሁን በወልዲያ ከተማና በሰሜን ወሎ ዙሪያ ያሉ አርሶ አደሮች በስፋት ጥራት ያለው ምርት የሰብን ምርት እንዲያስገቡ በዚህ ዓመት 1366518 ኩንታል ወደ ከተማ አስተዳደራችን እናስገባለን፣ በትስስር ማለት ነው። በህገ ወጥ ንግድ የተሰማሩና ያላግባብ ዋጋ የሚጨምሩ ነጋዴዎችን በዘላቂነት ክትትል ይደረጋል። ለዚህም ህብረተሰቡ ትብብር እንዲያደርግ ተጠይቋል። በመጨረሻም በደሴ ከተማ በህዝብ ተሳትፎና በመንግስት ትብብር የተገነቡ መድኃኒት ቤቶች አገልግሎት መስጠት እንዲጀምሩ ነዋሪዎች ጠየቁ። የነዋሪዎቹ ጥያቄ ተገቢ መሆኑን የገለጸው ከተማ አስተዳደሩ ጤና መምሪያ በጥቅምት ወር አገልግሎት እንደሚጀምሩ ገልጿል። ጤና መምሪያው ይህን ቢልም ይህ ዘገባ እስከተጠናቀረበት ቀን ድረስ መድኃኒት ቤቶቹ አገልግሎት መስጠት አልጀመሩም። መሐመድ በቀለ በደሴ ከተማ ማህበረሰቡን ተጠቃሚ ያደርጋሉ ተብለው ከተሰሩ ልማቶች መካከል በአምስቱም ክፍለ ከተሞች የተገነቡት የህዝብ መድኃኒት ቤቶች ተጠቃሽ ናቸው። መድኃኒት ቤቶቹ ግንባታቸው ከተጠናቀቀ አንድ ዓመት ቢያልፋቸውም እስካሁን ድረስ አገልግሎት መስጠት አልጀመሩም። አገልግሎት መስጠት ባለመጀመራቸው በመድኃኒት ግዢ ለከፍተኛ ወጪ እየተዳረጉ መሆኑን ነዋሪዎች ተናግረዋል። በከተማችን የሚገኙ የመድኃኒት ቤቶች በየአካባቢው ተሰርተው አልቀው ይታያሉ። ዓላማውና ሀሳቡ በጣም ጥሩ ነው። ነገር ግን እስካሁን ባለው ሁኔታ ወደ ስራ አልገቡም። ይሄ ደግሞ ማህበረሰቡን እየጎዳው ነው። እንደታሰበውም የሆነ ስላልሆነ ይህንን የሚመለከተው አካል ቁርጠኛ ሆኖ የጀመረውን ሀሳብ በተግባር ቢያሳይና ማህበረሰቡ አገልግሎት ቢያገኝ በጣም ጥሩ ነው ማለት ነው። ምክንያቱም ዛሬ ላይ ማህበረሰቡ ያው ህክምና ይፈልጋል ህክምና ደግሞ መድኃኒት አስፈላጊ ነው። መድኃኒቶች ደግሞ በአሁኑ ሰዓት ውድ ናቸው። ከተገነባ ቢያንስ ኦልሞስት አንድ አመት አልፎታል። ከተገነባ እስካሁንም በቃ ፀሐይና አቧራ እየተፈራረቀበት ነው። ማህበረሰቡ ለከፍተኛ የመድኃኒት ግዢ በከፍተኛ ወጪ እየገዛ ነው። ስለዚህ በቃ ሁል ጊዜ የሚያዩ በቃ ለመድኃኒት አቅርቦት ተብሎ የተገነባ ህንጻ ነው። እስካሁን በቃ እናያለን ዝግ ነው፣ እናያለን ዝግ ነው። መቼ እንደሚከፈት በተስፋ እየጠበቅን ነው። ግንባታቸው ከተጠናቀቀ በኋላ ለምን አገልግሎት መስጠት አልጀመሩም ስንል የደሴ ከተማ አስተዳደር ጤና መምሪያ ኃላፊን አቶ ሰይድ ሱፍን ጠይቀናል። እነዚህ መድኃኒት ቤቶች የገነባናቸው በህዝብ ነው። አብዛኛው ህዝብም አግዟል። ከተማ አስተዳደሩም በራሱ የሆነ ኮንትሪቢዩት አድርጓል በሁሉም ክፍለ ከተማዎች በጣም ደረጃቸውን በጠበቅ መንገድ ከፍ አድርገን ግንባታቸውን ሰርተናል። የውስጥ ፋሲሊቲያቸውን በተወሰነ መልኩ ለማሟላት ሞክረን ባሰብነው ልክ እንዳንጀምር አንዱ ያደረገን የበጀት እጥረቱ ነው። ባለፈው በጀት አመት ከግንባታ ባለፈ ሌሎች ስራ እናስጀምርባቸው የምንችላቸው የሀብት እጥረት ስለገጠመን በዛ መልስ እናስጀምር ቀርተናል። ማህበረሰቡ ያነሳቸው የመድኃኒት ዋጋ መናርና ሌሎች ተያያዥ ጉዳዮች ተገቢ መሆናቸውን የገለጹት የጤና መምሪያው ኃላፊ አቶ ሰይደ ሱፍ ይህን ችግር ለማቃለል የገነባናቸውን ፋርማሲ ቤቶች በጀት ይዘን ለማስጀመር እየሰራን ነው ብለዋል። ከተማችን ላይ ያለው አክሰስ ሰፊ ቢሆንም የፈዋሽነቱ የጥራት ጉዳይ በብዙ በኮንትሮባንድ ይመጣል እሱ አካባቢ ላይ በጣም አጠያቂ እንትናለ ሁለተኛ፣ ዋጋቸው የሚቀመስ አይደለም። ሆኖቱን ለመናገር በጣም ከፍተኛ የሆነ የህዝብ ሮሮም ጥያቄም አለ። ይህም በአጭር ጊዜ በጀቱ አሁን ተፈቅዶልናል። ጥቅምት ወር ላይ እናስጀምራቸዋለን። ኃላፊው በጥቅምት ወር አገልግሎት እንደሚጀምሩ ቢናገሩም ዘገባችንን እስካጠናቀርንበት ጥቅምት 28/2018 ድረስ በከተማው የተገነቡ የህዝብ መድኃኒት ቤቶች አገልግሎት መስጠት አልጀመሩም። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።